ለሁለት ድፍን ዓመታት የፈጀው የእስራኤል ጋዛ ጦርነት ተመልሶ አገረሸ። በእስራኤል ጋዛ መካከል የ24 ሰዓት የጊዜ ገደብ ብቻ ቀርቶታል። ስለዚህ 24 ሰዓት ጉዳይ በዚህ ትንታኔ የምንመለከት ይሆናል። እንደምንቆያችሁ፣ እንደምንሰንበታችሁ፣ ወደ የዚህ ቻናል ተከታታዮች እንደገና እንኳን ወደ ዋይፍ ኤፍ ኦፊሻል ቻናል በሰላም መጣችሁ ማለት እፈልጋለሁ። ምናልባት ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ አዳዲስ ዴቨሎፕመንት የሆኑ መረጃዎችን ማግኘት ትችላላችሁ። ይህን ቪዲዮ ከማየታችሁ በፊት ሁላችሁም ደግሞ ላይክ አድርጋችሁ ጀምሩ። ምስጋናዬ ላቅ ያለ ነው። እንደሚታወቀው በእስራኤል ጋዛ መካከል ከ16 ወር በላይ ወይም ለሁለት ድፍን ዓመታት የተደረገ ጦርነት 69,000 ሰዎች በላይ ያለቁበት ጦርነት መካሄዱ የሚታወቅ ነው። ከዚህ መራር ከሆነው ከሁለት ዓመቱ ጦርነት ጊዜ በኋላ በአሜሪካ አደራዳሪነት እስራኤልና የሐማስ መሪዎች በሀያዎቹ ነጥቦች ተስማምተው ተኩስ አቁም ስምምነት ላይ መድረሳቸውም የሚታወቅ ነው። ከስምምነቱ መካከል የመጀመሪያውና ቀዳሚው ታጋቾችን መመለስ ሲሆን፣ ያ ተከናውኗል። ሁለተኛው ሙሉ ለሙሉ ሐማስ ትጥቁን እንዲፈታ የሚል ነበር። ወይም ስለ ዲሳርምመንት ነበረ ስምምነታቸው። ሐማስ ግን በፍጹም ዲሳርምን ለማድረግ ወይም ትጥቁን ለመፍታት ፈቃደኛ አልሆነም። ምክንያቶቹ በርካታ ናቸው። ከዚህ የተነሳ የእስራኤል መንግሥት ለሐማስ መሪዎች የ24 ሰዓት የጊዜ ገደብ ብቻ ሰጥቷቸዋል። ሙሉ ለሙሉ ትጥቃቸውን እንዲፈቱና ቢጫ መስመር የተባለውን ዲሚሌተራይዝ ዞን ወይም ወታደራዊ ቀጠና ለቀው እንዲሄዱ መመሪያ ሰጥቷቸዋል። የ24 ሰዓቱ የጊዜ ገደብ ሊያልቅ የተወሰኑ ሰዓታት ብቻ ቀርቱታል። እስራኤል አምርራለች። በተቃራኒው ደግሞ ሐማስ ትጥቁን ለመፍታት ፈቃደኛ አልሆነም። በመሆኑም እስራኤሎች ዘ24 ወይም ዘ24 ሃወርስ አልቲሜተም ያሉትን የጊዜ ገደብ የሐማስ መሪዎች እንዳልተቀበሉት በደንብ ተገንዝበዋል። ጨምራውም ቢጫዋ አንዷ መስመር የጋዛን የወደፊት እጣፈንታ ተወስናለች አሉ ቤንጃሚን ኔታንያሁ። ሰዓቱ ሊያልቅ በተቃረበበት በዚህ ቀን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሐማስን ትጥቅ ማስፈታት እንደሚጀምሩ ቃል ገብተዋል። ኔታንያሁ ቃላቸውን የሚፈጽሙት ከዓለም አቀፉ ደጋፊ አገራት ጋር ነው ብለዋል። ነገር ግን ደጋፊዎቹ ባይገኙም ብቻቸውን ወይም እስራኤል ብቻዋን ትበቃለች በማለት መሐላ ሲገቡ ተስተውሏል። ኔታንያሁ ዲሳርም ሐማስ ዊዝ ኦር ዊዛውት ግሎባል ሄልፕ የዓለም አቀፉ ማህበረሰብ መንግስታት ቢረዱንም ባይረዱንም ሐማስን ግን ትጥቅ እናስፈታለን ብለዋል። ሐማስ የ24 ሰዓት የጊዜ ገደብ ብቻ ተሰጥቶታል። በተጨማሪ አደራዳሪ አገራቱ እንደ ግብፅና እንደ ኳታር ያሉ ምክረ ሐሳባቸውን ለሐማስ መሪዎች ለግሰዋል። ይኸውም በዚህ መልክ እስራኤልን መጋፈጥ እንደሌለባቸው አስገንዝበዋቸዋል። አይዲኤፍ በዚህ ሰዓት እርምጃ ለመውሰድ በተጠንቀቅ እየተጠባበቀ ነው። የ24 ሰዓቱን ማለቅና መሙላት እየጠበቀ ነው። በጀሩሳሌም ፖስት ላይ የአሜሪካ ጦር በዚህ ሐማስን ትጥቅ በማስፈታት ሂደት ውስጥ እንደሚሳተፍም አስገንዝቧል። እንደሚታወቀው ሐማስ ትጥቅ እንደሚፈታ በግብፅና በአሜሪካ እንዲሁም በኳታር መንግሥት አደራዳሪነት ስምምነት ላይ ከዚህ ቀደም መድረሳቸው የሚታወቅ ነው። የእስራኤል ባለሥልጣናት እንዳስገነዘቡት ከዚህ የበለጠ መታገስ የሚያስጠቃቸው መሆኑን ተናግረዋል። ከዚህ በኋላ አሉ ቢንያሚን ኔታንያሁ ጋዛ በወታደራዊ ቀጠና ስር ለማድረግ እንገደዳለን ሲሉ ተደምጠዋል። ዲሚሌተራይዝ ዞን ነች አሉ። ጨምረውም እስራኤል ሐማስን በኃይል ትጥቅ ካስፈታ በኋላ መላው ጋዛን ለማንኛውም ወታደራዊ ቀጠና የተከለከለ እናደርገዋለን። እስራኤል ወጪና ገቢውን የምትቆጣጠረው ወታደራዊ ጥበቃ የምታደረግበት የራሷ ቦታ ይሆናል ነው ያሉት። ምክንያታቸውን ሲያስረዱ ሐማስ የተኩስ አቁም ስምምነቱን በመጣስ ጥቃት እየፈጸመ እንደሆነ አይተናል፣ ታግሰናል። አሁን ግን ሰዓቱ ሲፈጸም እርምጃ መውሰዳችን አይቀሬ ነው አሉ። በበኩላቸው የእስራኤል መከላከያ ሚኒስትር ሲያብራሩ ሐማስ ሙሉ ለሙሉ ትጥቁን እስከሚፈታ ድረስ ወይም ዲሳርም እስከሚያደርግ ድረስ በፍጹም አይዲኤፍ አያርፍም ብለዋል። የሰላም ነፋስ እየነፈሰ ነው የተባለበት ይህ ቀጠና እንደገና ጦርነት ሊያገረሽበት ሰዓታት ብቻ ቀርቶታል። ሰላም ያሰማን። ነገ የሚመጣው መረጃ አብረን የምናይ ይሆናል። ከሰዓታት በኋላ የሚሆነው ምን እንደሆነ አናውቅም። ሰብስክራይብ አድርገው ቻናሉን ይጠብቁኝ። አዳዲስ መረጃዎችን እንቀባበላለን። ቸር ቆዩልኝ።